ሰላም ወደ ቻናላችን ቤተሰቦች፣ በዛሬው ታሪካችን የሮቢንን የማጭበርበር ጥግ የምናይ ይሆናል። የሴትየዋ ስም ሮቢን ይባላል። ይህ ታሪክ ሲጀምር ሮቢን ወደ 35 ዓመት አካባቢ ስትሆን የምትኖረውን በአሪዞና ነው። ይቺ ሴት ነጋዴ የመሆን ሀሳብ አላት። እናም ህግ መጣስ ቢያስፈልጋት እንኳ ብዙ ገንዘብ ማግኘት ትፈልጋለች። በ2007 ዓ.ም አንድ ሐሳብ መጣላት። ልክ እንደ እውነተኛ ኩፖን የሚመስል የውሸት ኩፖን ብታትምና ትንሽ ቅናሽ ለማግኘት ለራሷ ለመጠቀም አሰበች። ነገር ግን አንድ ኩፖን ብቻ በቂ አይደለም። እናም መስራት ጀመረች። የውሸት ኩፖኑም ሰራ፣ ለመግዛት በሞከረችው ነገር ላይም ቅናሽ አገኘች። ይህ አስገራሚ ቢሆንም ሮቢን ግን አይ ይህ አይበቃኝም አለች። ትንሽ ቅናሽ ማግኘት ጥሩ ነው፣ ግን ለሮቢን በቂ አይደለም። ብዙ ትናንሽ ቅናሾች በሺዎች አልፎ ተርፎም በሚሊዮን የሚቆጠር ገንዘብ ሊያስገኙላት እንደሚችሉ ማሰብ ጀመረች። ከዚያም በላይ እነዚህን ቅናሾች ለሌሎች ሰዎች መሸጥ ፈልጋለች። በዚህም ማጭበርበሬ የሚሰራባቸው ጥቂት መንገዶች ነበሩ። ከእነዚህም አንዱ የውሻ ምግብ ኩባንያ ጋር ደውላ ውሻ የምግባችሁን በልቶ ታመመ ትላለች። ኩባንያውም ይቅርታ እንድታደርግላቸው ነጻ የውሻ ምግብ ኩፖን እንስጥሽ ይሏታል። ሮቢንም እሺ ትላለች። ከዚያም ያንን ኩፖን ወስዳ በአውሮፓ ከሚገኝ አንድ የሕትመት ኩባንያ ጋር ትገናኛለች እና ኩፖኑን በጅምላ እንዲያባዙትና እንደገና እንዲያትሙት አድርጋለች። በዚህም ልክ እንደ እውነተኛው ኩፖን የሚመስል ብዙ ሀሰተኛ ኩፖኖች በእጇ ገቡ። ከዚያ በኋላ ሶሻል ሚዲያ ትከፍታለች እና የውሸት ኩፖኖች ለሽያጭ ታቀርባለች፣ ለህዝቡም ትሸጣቸዋለች። ህዝቡም እነዚህ ሀሰተኛ መሆናቸውን አያውቅም። ምክንያቱም ሰዎች ከሮቢን ሶሻል ሚዲያ የውሸት ኩፖን ገዝተው በሱቅ ውስጥ ሲጠቀሙ ተቀባይነት ስላገኙ ነበር። ይህንን ሁሉ አደረገች እና ሶሻል ሚዲያዋ ቫይራል መውጣት ጀመረ እና በጣም ተወዳጅ ሆነ። በአሜሪካ ዙሪያ ያሉ ሰዎች ሁሉ የሐሰተኛ ኩፖኖችን ከእርሷ ለመግዛት ብዙ ገንዘብ እያወጡ ነበር። ለተለያዩ ነገሮች እንደ ምግብ፣ ቡና፣ የልብስ ሳሙና፣ ዳይፐርና የመሳሰሉ ኩፖኖችን ትሸጥ ነበር። ብዙ አመታት አለፉ እና ማጭበርበሯ እንደቀጠለ ነው። እነዚህ የሐሰተኛ ኩፖኖች ወደ ድርጅቶች መግባት ሲጀምሩ ትላልቅ ድርጅቶች ገንዘብ ማጣት ጀመሩ። ድርጅቶቹም ትናንሽ ድርጅቶች ሳይሆኑ ፕሮክተ ፕሮክተር ኤንድ ጋምብል፣ ፔፕሲ፣ ሄርሼይ የመሳሰሉት ትላልቅ ድርጅቶች ናቸው። ምክንያቱም የምታጭበረብረው እነዚያን ኩፖኖች የሚወጡትን ግዙፍ ድርጅቶች ነበር። አረ ግድ የለም፣ የኩፖን ማጭበርበር ነው ብሎ ማሰብ ቀላል ነው። ሮቢን ከአሪዞና የመጣች ሴት ናት። ምን ያህል ገንዘብ ልታገኝ ትችላለች? እጅግ በጣም ብዙ ገንዘብ እያገኘች ነበር። እንደ እሷ አባባል በወር 300 ሺ ዶላር ገደማ ታገኛለች። ስራውን በጣም አድካሚ ስለሆነ ሌላ ሁለት ሴቶችን ትቀጥራለች። በጣም ብዙ ሰው ስለሚገዛት እጅግ በጣም ብዙ የሆኑ የሐሰተኛ ኩፖኖችን ለማከማቸት መደበቂያ ቤት ብለው የሚ የሚጠሩትን ሁለተኛ ቤት ተከራዩ። በአስር ሺዎች የሚቆጠሩ ኩፖኖች በቤት ውስጥ ነበሩ ከገንዘብ ቆጠራ ማሽኖች ጋር። ይህ ሁሉ ገንዘብ ቢኖራችሁ ምን ታደርጉ ነበር? ሮቢን ግን የስፖርት መኪናዎችን፣ ብዙ ሽጉጦችን እና አዲስ ጀልባ ገዛች። ይህንን ሁሉ አዲስ ንብረቷን ማንም እንዳያይ እና እንዳይጠራጠር በተከራየችው የአውሮፕላን ጋራዥ ውስጥ ተደብቀው ነበር። ይህ ሁሉ ለሮቢን በጣም ጥሩ እየሄደ ነበር። ገንዘብ እያገኘች የቅንጦት ህይወት እየኖረችም ነበር እስከ መቼም የምትያዝ አይመስልም እስክትያዝ ድረስ። በመጨረሻ በእንደዚህ አይነት የማጭበርበር ዘዴ ተበዳዩ መዘረፉን ያስተውላል። በዚህ ሁኔታ አንድ ሰው ከሮቢን ሶሻል ሚዲያ የሀሰተኛ ኩፖን ገዝቶ በሱቅ ውስጥ ሲጠቀምበት፣ ሱቁ ደግሞ ኩፖኑን ወደ አምራቹ ይልካል። አምራቹም ለሱቁ የተወሰነ ገንዘብ ይከፍላል። ችግሩ አምራቹ በድንገት ብዙ የሀሰተኛ ኩፖኖች መቀበል ጀመረ። የባርኮድ ቁጥሮች የማይዛመዱ ኩፖኖች ናቸው። ነገር ግን አምራቹ አሁንም ለሱቁ የተወሰነ ገንዘብ የመክፈል ግዴታ አለበት። ስለዚህ ታምፓክስ ወይም ሌላ ማንኛውም ኩባ ያ ገንዘብ እያጣ ነው። በአንድ ወቅት መደበኛ ኦዲት ሲደረግ ፕሮክተር ኤንድ ጋምብል የተባለ ኩባንያ በምርቶቻቸው ላይ ብዙ የሀሰተኛ ኩፖኖች እየተዘዋወሩ መሆኑን አስተዋለ። በመጨረሻም እርምጃ ለመውሰድ ወሰኑ። የሀሰተኛ ኩፖኖችን ምንጭ ለማግኘት አደኑን ጀመሩ። ፕሮክተር ኤንድ ጋምብል ትልቅ ኩባንያ ስለሆነ ይህንን ለማድረግ የሚያስችል ሀብት አለው። ስለዚህ የግል መርማሪዎችን ቀጠሩና እነዚህ ኩፖኖች ከየት እንደሚመጡና ማን እንደሚሰራው ፈልጉ አሏቸው። መርማሪዎቹም ወዲያውኑ ወደ ስራ ገቡ። በጣም በአጭር ጊዜ ውስጥ የሀሰተኛ ኩፖኖች የሮቢን ሶሻል ሚዲያ ላይ እንደሚሸጡ ደረሱት። ግን ሶሻል ሚዲያውን የሚያንቀሳቅሰው ሰው በአሪዞና ውስጥ እንዳለ ከመገመት ውጭ አያውቁም ነበር። ይህን መረጃ ወደ አሪዞና ፖሊስ ወሰዱት። ፖሊሶቹ መጀመሪያ ላይ ነገሩ አልገባቸውም ነበር፣ ነገር ግን የግል መርማሪዎቹ ችግሩንና የገንዘብ ኪሳራውን በሙሉ ሲያስረዷቸው የአሪዞና ፖሊስ መመርመር ጀመረ። ፖሊስም ስለ ሚስጥራዊ ሶሻል ሚዲያ ወይም ማን እንደሚያንቀሳቅሰው አያውቅም ነበር። ሆኖም ሶሻል ሚዲያውን ሲመለከቱ ስለ አንዳንድ ሰዎች የተጻፈ መረጃ ይመለከታል፣ ምክንያቱም ሮቢን በጣም ቂመኛ ሰው ነበረች። አንድ የሶሻል ሚዲያ አባል የሆነ ሰው የኩፖኖችን ትክክለኛነት በመጠየቅ ከሮቢን ጋር ግጭት ውስጥ የገባ ማንኛውም ሰው ሮቢን የአባሉን ስም አድራሻ እና የግል መረጃ በሶሻል ሚዲያው ላይ ተጽፈዋለች። ፖሊሶች ይህንን የተጻፈ መረጃ ሲመለከቱ ወዲያውኑ እነዚህን ሰዎች ልንጠይቃቸው እንችላለን፣ መረጃቸው አለን ስለ ጣቢያው ብዙ ሊነግሩን ፈቃደኛ እንደሚሆኑ እርገ እርግጠኞች ነን አሉ። በዚህም የተናደዱና የተዋረዱ የቅድሞ አባላትን ካነጋገሩ በኋላ ስለ ጣቢያው ብዙ መረጃ ማግኘት ቻሉ። በመጨረሻ መላው ነገር የሚተዳደረው በአሪዞና ውስጥ ካለ የፖስታ ሳጥን መሆኑን ደረሱበት። ፖሊሶችም ያንን የፖስታ ሳጥን ለሁለት ሳምንታት ያህል መከታተል ጀመሩ። በመጨረሻም ሮቢን ብቅ አለች። ተመለከቷት። ብዙ ፎቶግራፎችን በድብቅ አነሱ እና ማንነቷን ለማወቅ የመኪናዋን ታርጋ ቁጥር ያዙ። አሁን ማንነቷን ስላወቁ ተከታተሏት፣ ብዙ ማስረጃዎችንም ሰበሰቡ። በዚህም ሮቢንን አሰሩ። እንዲሁም ከእርሷ ጋር ሲሰሩ የነበሩትን ሁለቱን ሴቶችም አሰሩ። ፖሊሶች ቤቶቻቸውንና የኩፖን መደበቂያ ቤቱን በሙሉ ፈተሹ። ፖሊስ ቤቶቻቸውንና የኩፖን መደበቂያ ቤቱን በሙሉ ፈተሹ። አርባ ሚሊዮን ዶላር የሚያወጡ የሀሰተኛ ኩፖኖችን አገኙ። በተጨማሪም በርካታ የባንክ አካውንቶችን እና 21 ተሽከርካሪዎችን ወረሱ። በእውነቱ እነዚህ ሴቶች የቅንጦት ህይወት ይኖሩ ነበር። ሮቢንን ሲረዱ የነበሩ ሁለቱ ሴቶች በይግባኝ ተስማምተው የእስር ቅጣት ላይ በነጻ የመልቀቂያ ወይም ፕሮቢሽን ቅጣት ተፈረደባቸው። ሮቢን ግን በይግባኝ ተስማምታ የሁለት ዓመት እስራት ተፈረደባት። ይህ ግን በአንዳንድ ሰዎች ዘንድ ትንሽና የቀለለ ቅጣት ነው ብለው ያስባሉ። እናንተስ ምን ታስባላችሁ? ኮሜንት ላይ አስቀምጡልኝ።